ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የቅድስቲቷ ምድር ልጆች ኢትዮጵያውያን ወገኖቻችን እንደምን እንደምንቆያችሁን። በዛሬው መርሃ ግብራችን አባይና ታላቁ የጣና ሀይቅ ከ5556 ዓመት በሙሉ ያልተቀላቀሉበትን ያልተዋሃዱበትን ድንቅ ምስጢር ገነት በኢትዮጵያ ናትን? ከሚለው በዝጋለ አያሌው ከተዘጋጀው መጽሐፍ ላይ ይዘንላችሁ ቀርበናል። ከመርሃ ግብራችን ጋር አብራችሁን ቆዩ። አባይና ጣና ከ5856 ዓመት ሙሉ ያልተቀላቀሉበት ጥብቅ ሚስጥር። ሊቁ አንድ ቀን ሊያገኘኝና ሊነግረኝ የፈለገው ነገር እንዳለ ደውሎ እሱ ወዳለበት ቦታ እንዲሄድ ቀጠሮ አስያዘኝ። እኔም ቀጠሮን በደስታ ተቀብዬና አክብሬ በተቀጠርኩበት ቀንና ሰዓት በተባለው ቦታ ተገኘው። እኔ ከሊቁ ጋራ እንኳን ተቀጥሮ በግብዣ መልክ ማሳለፍ ይቅርና በቁም ለተወሰነች ደቂቃ ስለሆነች ርዕሰ ጉዳይ አንስተን ብንከራከር እንኳን በዛ አጭር ጊዜ የምናወራት ቁም ነገር መሳጭና አዲስ ቁም ነገር ናት። በተለይ አንዳንድ ጊዜ የሚነግረኝ የኢትዮጵያ ምስጢራት እጅግ ድብቅ እስካሁን ብዙ ጥናቶችም ሆነ የታሪክ መዛግብትን ሳገላብጥ ያላየኋቸው አስገራሚና አስደማሚ ሚስጥራትን ነው። በእርግጥ ድብቅ የሚሆነው ለእኔና ለእኔ ትውልድ እንጂ ለሊቃውንቱ ምንም የተደበቀ ታሪክም ሆነ ነገር የላቸውም። ግርም የሚለኝ ነገር ግን ለምን ያንን ሁሉ ሚስጥር አምቀው ለትውልዱ በስርዓት እንደማያደርሱ ሳስብ ነው። ሊቁ መሀሪ ግን የሚችለውን ሀገራዊ ግዴታ እየተወጣ ነው። በተለይ ከሊቁ ጋር የምናወራው በዋናነት በአምስት መሰረታዊ ነገሮች ላይ ነው። እሱም ታሪክ፣ እጽዋት ምርምር፣ ከዋክብት ምርምር፣ ማዕድን ምርምር፣ ስለ መሬትና አጠቃላይ የመሬትን ምስጢር ሳይንሳዊና ሃይማኖታዊ መልከታዎችን እያጋጨን መከራከር እንወዳለን። አንዳንድ ጊዜ የጦፈ ክርክር ካደረግን በኋላ ከአሸናፊው ሳይታወቅ በጅምር የምንተዋቸው ሀሳቦች አሉ። አንዳችን ሳይንሱን አንዳችን ሃይማኖትን ትተን ሌላችን በተቃራኒ ሆነን የጦፈ ክርክር ውስጥ እንገባና መጨረሻ በምናቀርበው ማስረጃ ልክ መርታትና መረታት ይመጣል። ከዛም እንደገና የተሸነፈው ወገን ራሱን ፈትሾ አስፈላጊ ከሆነ በሌላ ቀጠሩ ማስረጃ ያላቸውን ሁሉ ይዞ ይቀርባል። እውነት ለመናገር ግን ተሸናፊው ግልቡ እኔ ነኝ። የዓለምን ምስጢርና የዓለምን ታሪክ በቃሉና በጭንቀ ላቱን ይዞ ከሚጓዘው ጋር መከራከሬ ነገሩ ካለፈ በኋላ ይቆረቁረኛል። ሳይንስን ጥገኛ ሆኜ ሳይንስን ተስፋ አድርጌ ስከራከር ምን ያህል እርባናቢስ ሀሳቦችን እንደማቀርብለት ስረዳ እጅግ ታላቅ ሀፍረት ይሰማኛል። ሊቁ ግን ዳይ አይለኝም። ሳይንሱን መከታ አድርጌ የማቀርብለትን መረጃ ብዙም አይዋጥለትም። ቢሆንም ኮርኩሞ በሀሳቤ የጎበጠውን አእምሮዬን ያቃነዋል። እኔም ከጎበጠው አእምሮዬ ለመቃናት ዝግጁ ሆኜ መገኘቴን ወዶታል። እንጂ እውነት ለመናገር እንደዚህ አይነት ክርክር እየተከራከሩ የሚያውቁትን ለሌላው እያካፈሉ የማያውቁትን ከሚያውቅ እየገበዩ የመኖርን ታክል ሰላም፣ ሰላምና ደስታ የሚሰጥ የጥበብ ሚስጥር ለእኔ እስካሁን አላገኘውም። ማወቅና ለማወቅ የማደርገው ማንኛውም ድርጊት ለኔ የህይወቴ የሰላም በረከት ነው። ሊቁ እኔ ከመድረሴ ከጥቂት ደቂቃዎች በኋላ መጣ። እኔም ብድግ ብዬ በከበረ ሰላምታ ከተቀበልኩት በኋላ እንዲቀመጥ አደረኩኝ። ሊቁ ፈገግ ሲል ውስጡ በደስታ የተሞላ ሰው መሆኑን ለመገመት አያዳግትም። ቦታው አንድ የገዳም መናፈሻ ስለነበረ ሁለታችንም የሚጠጣ ለስላሳ አዘዝንና ወደ ጉዳያችን ገባን። ሊቁ ቀጠለ፣ እኔ ምልህ ገነትን አገኘሃት አለ በተለመደው አተያይ በአንክሮት ወደ አይኖቼ አነጣጥሮ እየተመለከተ ገነት ገነት ገነት። አዎ፣ እስካሁን ብዙ ሮጥኩ፣ ብዙም ደከምኩ። ብዙዎቹም በዛ በጣና አካባቢ ናት እያሉ ዝም አሉ። በተለይ በብዙዎቹ ዘንድ ገነት በጣና ግድም፣ ሲኦል ኤርታሌ አፋር ነው በማለት ብዙ አድክመውኛል። ምናልባት የስነ ፍጥረቱን አቅጣጫ የረሱ የሚመስሉ አጥኞችና የጸሐፊያን ገጥመውኛል። ቢሆንም በእኔ ጥናት ጣናን ገነት፣ ኤርታሌን ሲኦል አድርጎ መሳል ከስነ ፍጥረቱ ገነትና ሲኦል አቀማመጥ ያፈነገጠ ሆኖ አግኝቸዋለሁ። በስነ ፍጥረቱ እንደሚታወቀው ገነት በስተ ምስራቅ፣ ሲኦል ደግሞ በስተ ምዕራብ ናቸው። እንደዚሁም ብሔረ ብፁዓን በደቡብ፣ ብሔረ ሕያዋን በሰሜን ናቸው። ጣና ገነት አለችበት የተባለው እና ኤርታሌ ደግሞ ሳጠናቸው ሰሜን እና ደቡብ አቅጣጫ ላይ ይገኛሉ። ይህ ማለት ጣና ሰሜናዊ ኢትዮጵያ ክፍል ነው። ኤርታሌ ደግሞ አፋር ምስራቃዊ የኢትዮጵያ ክፍል ነው። አሁንም ገነትን በጣና በኩል ናት ሲኦል ግን ኤርታሌ ነው የሚሉትን ጸሐፍት፣ ሲኦልን የሚታይ ገነትን የተደበቀ ቦታ አድርገው አቅርበውታል። እንዲሁም ስለ ሌሎች ገነትና የሲኦል አዋሳኞች ብሔረ ብጽዋንና ብሔረ ሕያዋን መገኛ የጻፉት ነገር የለም። እናም እኔም እስካሁን ባለኝ መረጃ መሰረት ከኢትዮጵያ ምድር ላይ በሆነ ሊለካ በሚችል ኪሎሜትሮች ርቀት ላይ ነው ያገኘኋት አልኩት። እሺ መልካም። መቼም ሄደ ሄደ በሯን በሰከላ በጊዮን በኩል አገኘኋት እንዳትል፣ ለማንኛውም ጥረትን አደንቅ ቃለው እንደምታገኛት እርግጠኛ ነኝ። አካሄድህ ሳይንሳዊና ሃይማኖታዊ እንዲሁም ዓለም አቀፋዊ እይታህ አንዳች ቦታ ሊያደርስህ እንደሚችል ገምቻለሁ። በርታ። ብዙዎቹን ብትጠይቃቸው ገነት አለች እዛ ጣና ግድምናት፣ ይላሉ። ማስረጃ ስትላቸው ጊዮን ገነትን ያጠጣል ይሉሃል አለኝ። አዎ እኔ ሲገረመኝ እሱ አይደል የለችም፣ ኢትዮጵያ ውስጥ አይደለችም ያለኝ አንድም ሰው የለም። ባይሆን ሰማያት የት አሉ ስል ነው እንጃ፣ ሰማይ ላይ ከባቢ አየር ወጧቸዋል፣ ደብቋቸው ይሆናል። እግዚአብሔር ስለደበቃቸው አናውቅም ያሉት፣ የሰማይ ቀለም ያለው ሰማይ ሳይሆን ጠፈር ነው ወዘተ የሚሉ መርሶች አግኝቻለሁ እንጂ ገነት ከኢትዮጵያ ከአራራት ተራራ አካባቢ በጉም የተሸፈነች ቦታ እያደረጉ የሚነግሩኝ አባቶችም ገዳማውያንም አልጠፉም። አንዳንዶቹንም አፈላልጌ ለመቅዘፍት እንደሚዳርገኝ እና ከፈጣሪ የተደበቀ ነገር መፈለግ ከንቱ ድካም እንደሆነ አስጠንቅቀው መገዘት ነበር የቀራቸው። እኔ ግን ቀድሞ ስነሳም በጸሎት ተነስቻለው እና እስካሁን ስለ ገነት ካሉት መረጃዎች የተሻለ አፈላለግ አድርጌም ቢሆን ለሌላ ሰው እተውለት እንደሁ እንጂ ማቆም እንደማልችል ነግሬያቸው ተለይቻል። እሱስ ምንም ችግር የለውም። ይህ ስለ እግዚአብሔር መፈላሰፍ አይደለም። እውነት ለመናገር ስለ እግዚአብሔር መመራመርም አይደለም። በተሰጠህ አእምሮ የጠፉ ነገሮችን ወደፊትም ሆነ ወደኋላ ሄዶ ማጥናት ምንም አይነት ጥፋት የለውም እና ጥናትን እንዳታቆም። ዛሬ ግን የፈለግኩ ከዚህ በፊት በውዝፍ የተውነው ጥያቄ በጥልቅ ልነግርህ ነው አለኝ። የትኛውን ውዝፍ ጥያቄ ነው? አንተና እኔ እኮ የተከራከርንባቸው ብዙ ሀሳቦች ስለሆኑ መጨረሻ ላይ ክርክሩ እልባት ካልሰጠ በራሳችን መንገድ የሚሆንንም ብቻ መርጠን እየሄድን ነበር። እስቲ የትኛውን ነው አልኩት። ሊቁ ትኩር ብሎ አፍ አፌን እየተመለከተ፣ መሬት እስከ ጥፋት ውሃ ደልዳላ ነበረች ስልህ አካኪ ዘራ ፉሸት ነው ይህ ኮንቲኔንታል ድሪፍት ቲዮሪ የሚባለው ከብዙ ሚሊዮን ዓመት በፊት የነበረ ነው ብለዋል እያልክ አልተቀበልከኝም ነበር። ኮንቲኒንታል ድሪፍት ቲዮሪ የአህጉራት ምስረታ ከስነፍጥ ጥረት በኋላ መሆኑን አልተረዳኸኝም። ምክንያቱም አንተ የምትመለከተው ሳይንሱን ነው። ሳይንሱ መሰረቱ ስነ ፍጥረት ነው ስልህ አልሰማኸኝም። እኔም እንዳነበብኩት ከዚህ ቀደም ነግሬሃለሁ። ይህንንም አስከትለህ አራራት ተራራም በጥፋት ውሃ ዘመን ብቅ ያለ ነው ስልህ ልትሰማኝ አልቻልክም ነበር። በእርግጥ ይህን ያመንከኝ ይመስለኛል። እውነታው ግን ከጥፋት ውሃ በፊት በራይ የነበረና በጥፋት ውሃ ዕለት ለመርከቧ ሲባል ወደ ላይ ብድግ ያለ ነው። ምክንያቱም ከዛ በፊት ኖህ መርከብ ሲሰራ የቃይል ትውልዶች ኖህን ለምን መርከብ እንደሚሰራ ሲጠይቁት ከመቶ ሃያ ቀን በኋላ መሬት በጥፋት ውሃ ትዋጣለች ብሏቸው ነበረ። እነሱ ግን መቶ ቀን እንደፈለጋቸው ዘንጠው ጨፍረው አምንዝረው ያሻቸውን ካደረጉ በኋላ በቀሪዋ ሃያ ቀን ንስሐ እንደሚገቡ ነገሩት። ይህ ማለት ግን መቶ ሃያ ቀን ሳይሆን መቶ ሃያ ዓመት ነበረ። ምናልባት ጥፋት ውሃ ከሰማይ መውረድ ሲጀምር እነዚ ኃጢአተኛ ትውልዶች መርከቧን ፍለጋ ላይና ውስጥ መርመስመሳቸው ተገልጿል። ከዛ በፊት መርከቧ አራራት ተራራ ላይ ማረፏ ቢያውቁ ኖሮ የቀይን ትውልዶች ዘንዶ አሊያም ድራጎንና ዳይኖሰርን ተጠቅመው ቢሆን በሰይጣን ኃይል አራራት ተራራን ይይዟት ነበረ። መሬት እስከ ጥፋት ውሃ ደልዳላ መሬት ናት የሚለውን ምናልባት ምን እልባት ሰጠኸው? አለኝ። እንግዲህ የነገርከኝ ያለው ታሪክ አፈ ታሪክም ሆነ የተጻፈ ታሪክ እኔ እንደዚህ አይነት ታሪክ አላየው። የቃየል ትውልዶች በድራጎንና በዘንዶ እንዲሁም በዳይኖሰር ከአራራት ተራራ ላይ ያርፉ ነበረ። አራራት ከዛ በፊት ቢኖር ኖሮ የሚሉት እውነት ቢመስልም ጥፋት ውሃ መኖሩ ግን ኖህ ሲነግራቸው ቀልድና ፌዝ መስሏቸው ሊሰሙት አልቻሉም ይህ ሚስጥርም ሄኖክ አስቀድሞ እንዳወቀውና እንደተናገረው ለኖህ እንጂ ለቃየል ትውልዶች ስለ አራራት ተራራ የተነገረ ሚስጥር አልነበረም የቃየል ትውልዶች ሚስጥሩን ቢያውቁ ኖሮ የተነገረ ትንቢትን ቢያውቁ ኖሮ አስቀድሞ ሄኖክ የተናገረውን ትንቢት በማጤን መሬት በጥፋት ውሃ መጥለቅለቋን ያውቁ ነበረ። ምናልባት ከዚህ ውስጥ ከነገርከኝ ነገር በሰፊው የኖህ የመርከብ ክፍል ሶስት መሆኑን ነው። አእዋፋትና ሚስቱን ራሱን ጨምሮ ከመካከለኛው የመርከቢቱ ክፍል አልኖረ። ወንድ ልጁን ላም፣ በሬ፣ በግና ፍየል ወዘተ አንድ አይነት እንስሳትን ከላይኛው የመርከብ ክፍል አደረገ ከሶስቱ የልጆቹ ሚስቶች ጋር ግዙፍና አስፈሪ እንስሳትን በታችኛው የመርከቡ ክፍል አኖራቸው። ኖህ የሰራት መርከብም የዓለም የመጀመሪያ ሞዴል መርከብ ነበረች። ኖህም በመሃል የነበረበት ምስጢር ከላይ ወንድ ልጆች ወደ ሴቶች እንዳይወርዱ፣ እንዲሁም ከታች ሴቶች ወደ ወንዶች እንዳይሄዱ መሰላሉን አጥፎ ይቆጣጠራቸው ነበረ። ምክንያቱም በመርከብ ውስጥ ሶፋዬ እንዲይዙ የሚል አንድምታ አለው ይህም ምናልባት ኖህ ልጆቹንና ሚስቶቹን አነጣጥሎ ሲያስቀምጥ እሱ ግን ሚስቱን ይዟት በመካከለኛው ክፍል ሆነ። የልጆቹና ሚስቶቻቸው መለያየት አዳምና ሔዋን ተለያይተው ለአርባ ቀን ሱባኤ የገቡበት ምሥጢርን ያመለክታል። ነገሩ ጠቅለል ሲል ጥፋት ውሃ ከኮንቲኔንታል ድሪፍት ቲዮሪ ብዙ ቢራራቅም፣ እንደኔ እምነት መሬት ከጥፋት ውሃ በፊት ደልዳላ እንዳልነበረች ኮንቲኔንታል ድሪፍት ቲዮሪ ያስረዳል። ስለዚህም መሬት ደልዳላ አልነበረችም የሚል እምነት ነበረኝ። ነገር ግን ያ ኮንቲኔንታል ድሪፍት ቲዮሪም መረጃ ሊሆነኝ እንደማይችልና ጊዜውም ከትክክለኛ ስነ ፍጥረት ያፈነገጠና የራቀ ሆኖ ስላገኘሁት አራራት ተራራ በጥፋት ውሃ ዘመን የተፈጠረ ነው የሚለውን ሀሳብ ሙሉ በሙሉ ተቀብያለሁ አልኩት። ሊቁ ኮንቲነንታል ድሪፍት ቲዎሪ ሂስትሪ ወይም ቲዎሪ ነው። ስለዚህ ቲዎሪ በማመን ብቻ ታሪኩ ከተፈጸመበት የሳይንስ ትረካና እይታ ይልቅ ሃይማኖታዊ ታሪክ ላይ እምነት እንዲኖርህ ብታደርግ የተሻለ ነው። በተለይ የብዙ ነገር መነሻ ስነ ፍጥረት የተፈጠረበትን ጊዜ አትልቀቅ። ትክ ብሎ ተመለከተኝና፣ እሺ እስቲ ደግሞ ዛሬ አንድ ጥያቄ ልጠይቅህ። እሺ ጠይቀኝ። ስለ ሙት ባህር ምን ታውቃለህ? ሙት ባህር ለምን ተባለ? የጨው ምድርንስ እንዴት አየኸዋለኝ? ወይ ጉድ! አንዱን ጥያቄ ተከራከሬ ሳላሸንፍ ወይም ሳልሸነፍ ምን አይነት ነገር ነው። ሙት ባህር ከምንከራከርበት ርዕስ ጋር ምንም የሚያገናኘው ታሪክ የለም። ግራ ተጋባው። ይህ አዲስ ሀሳብ ነው፣ እውነትም ነው። እኔ ወደ ሞት ባህር ብዙ አልተመራመርኩም። ዓለማዊ ገነትም ፍለጋ ስለነበረ ኤደን ከሚለው ጽንሰ ሐሳብ ተነስቼ የኤደንን ባህር ወሽመጥ ሳስስ፣ ስለሞት ባህር ግን ያለኝ ግንዛቤ ጥቂት ነው። ምናልባት አንድ ቀን ግራ የተጋባሁበትን ጊዜ ግን አስታወስኩኝ። ይህ ሀሳብም የሎጥ ሚስት በእሳት ወደ ተመታው ሸለቆ አሻግራ መመልከት ስትጀምር ደርቃ የጨው ሐውልት ሆና ቀረች። የዓለም ካርታን ዘርግቼ የሎጥ ሚስት ጨው ሆና የቀረችበትን የእስራኤልን ምድር ተመለከትኩ። አዎ፣ የገሞራና ሰዶም ሸለቆች የዛሬው ሙት ባሕር አካባቢ ከጥፋት ውሃ በኋላ የተከሰተ ክስተት ነው። ምን አባቴ መልስ ልመልስ? ቢሆንም ከጥቂት ዝምታ በኋላ መልስ ይሆነኛል ያልኩትን ሀሳብ ለማቅረብ ሞከርኩኝ። እንግዲህ ከስሙ እንደምንረዳው ሙት ባህር የተባለው ከጨው መጠን ብዛት ምንም አይነት ህይወት ያለው ነገር ስለሌለበት ነው። ይህ ሳይንሳዊ ስያሜ ይመስለኛል። ነገር ግን ስለ ሙት ባህር ብዙም የጠለቀ እውቀት የለኝም። አንዳንዶቹም በሙት ባህር ውስጥ በሰዶምና በጎሞራ ወቅት የሰጠሙ መጽሐፍ ቅዱስ ሰነዶች አሉ ይላሉ። ምናልባት ጥያቄን በጥያቄ እየተደራደርኩ መባዘን ባይጠቅመኝም ስለ ሙት ባህር ወደፊት የምንመጣበት ይሆናል አልኩኝ። አይ ካነሳኸው ርዕስ ጋር የማይገናኝ ቢመስልህም መሬት እስከ ጥፋት ውሃ ደልዳላ ነበረች። ከጥፋት ውሃ ጀምሮ አባጣ ጎርባጣ ገደልና አለት ሸለቆና ፍራ ጉዳይ በዛባት ሆነች። እንዲሁም በሰዶምና በገሞራ ወቅት ደግሞ ያ ሙት ባህር አካባቢ እንዲሁ ሆኖ ቀረ። ሰዶምና ገሞራ የሚባሉ ከተሞችን ወደ ውስጣቸው ዋጣቸው። ማለትም የጥፋት ውሃና ሰዶምና ገሞራ የሰጠሙበት ጊዜ ለብዙ ክፍለ ዘመናት ቢራራቅም መሬት በዚህ በገሞራ ወቅት አሁንም ሙት ባህርን ለመፍጠር ችላለች። ይኸውልህ ሙት ባህር ማለት የሚሸት የሚገማ ውሃ ማለት ነው። ምክንያቱም የተፈጠረው በሰዶምና በገሞራ ቁጣ ነው። ሰዎች ብቻ ሳይሆኑ ደማቸውና የበሰበሰ አጽማቸው ሁሉ የተረገመ ነው። ከሞት ባህር ውሃ ቀድተው እጽዋት ሲያጠጡበት ዛሬ ድረስ እጽዋቶቹ ይደርቃሉ። ማለትም ይህ ባህር የተረገመ ባህር ነው። ስለ ባህሩ እርጉምነት ልነግር ሳይሆን የጠየኩ መሬት እስከጥፋት ውሃ ደልዳላ ነበረች ተራራ ሸንተረርና ገደላማ የሆነችው በጥፋት ውሃ ወቅት የሚለውን አንድምታን እንዲሁም በገሞራና ሰዶም የቁጣ ዘመን መሬት እንደ ሙት ባህርን የመሰለ ታሪክና መሬታዊ ለውጥ አስመዝግባለች ልልፈልጌ ነው። አየህ ወንድ በወንድ ሴትን በሴት ላይ ሲሰስኑ ነበረ። እግዚአብሔርን ያስቆጣውም ተመሳሳይ ጾታ ያልተገባ ነውር እንጂ እነ ንጉሥ ሰለሞንና ንጉሥ ዳዊት ከ800 ሚስቶችና ከ100 ያላነሱ ቁባቶች ሲኖራቸው እግዚአብሔር ቸር ነውና በንስሐ ማራቸው እንጂ አልተቆጣቸውም። ነገር ግን እርኩስ ስራ ተመሳሳይ ፆታ ላይ ፈጣሪን ስላስቆጡ ምድሩም ውሃውም አጽማቸውም የበሰበሰና ዝንታለም ግማት እንዲሆን አድርጎ ረገመው አለ ሊቁ ማህሪ ቀጠለና አሁንም እሺ ገነትን እየፈለግ ስለሆነ አሁንም ስለ አራቱ አፍላጋት አንድ ጥያቄ ልጠይቅሃለኝ ደግሞ አሁን ምን አይነት ጥያቄ ልትጠይቀኝ ነው በእውነት ሁልጊዜ ግን ጥያቄው በደስታ ነው የምቀበለው የሊቁ አላማ ጠይቆኝ የዛን ጥያቄ እንዳውቅም እንድጠይቅም። እንድፈልግ እንድመራመር እንድከራከር፣ ማስረጃ እንዳቀርብ ነው የሚያግዘኝ። የሚጠይቀኝ ጥያቄ ደግሞ ታሪክ እኔ ማላቀውን የኢትዮጵያ ምሥጢርና ጥበብ ነው። እስኪ አሁን ደግሞ ሀገራችን ኢትዮጵያ እጅግ በርካታ ሳይንቲስቶችን ዶክተሮችን፣ የፊዚክስ ተመራማሪዎችን አፍርታለች ይባላል። ስለ ዓባይ ወንዝ ወይም ጊዮን ብዙ ጥናታዊ ጽሑፎችም ተጽፈዋል። ነገር ግን የጣናና ጊዮን ሁለት ውሃዎች ናቸው። ነገር ግን አባይ ወይም ጊዮን በጣና ላይ መሄድ ከጀመረ 5855 ዓመቱ በላይ እድሜ ያስቆጥሯል። ቆይ ለምንድን ነው እስካሁን አንድም ዓለም አቀፍም ሆነ ሀገር አቀፍ ተመራማሪ አባይና ጣና በአንድ መግደል እየሄዱ ሁለት ውሃዎች የማይቀላቀሉት? አባይ ሲደፈርስ ጣና ንጹህ ይሆናል። ጣና መደፍረስ ሲጀምር እንኳን አባይ ንጹሕ ይሆናል። ዞሮ ዞሮ ሁለቱ ውሃዎች ከጣና ላይ ሲደርሱ የተለያየ ቀለም አላቸው። ይህን ሚስጥርስ አምስት ወደ ስድስት ሺህ ዓመት ሙሉ ለምን አልተጠናም? ቆይ ሁለቱ ውሃዎች ተቀድተው በአንድ እንስራ ቢጨመሩ እንዳይቀላቀሉ ያደረጋቸው መለኮታዊ ወይስ መልክዓ ምድራዊ ተጽዕኖውም? አየህ ሀገርህ ሀገሬ ምስጢር ናት። ልክ እንደዚህ ምስጢሩ እንደማይታወቀው ውሃ ምስጢር ለዓለም ስድስት ሺህ ዘመን አካባቢ ምስጢር ሆኖ የቀረ ረቂቅ ምስጢር ነው። ይህም ምስጢር ለማወቅ አይመስልህም ሀይቁን እንቦጭ የሚዘሩበት? ለማንኛውም የዛሬውን የጥያቄ መልስ ፈልግና ይዘ ተመለስ። ውጪዎች ሳይቀሩ ሁለቱን ውሃዎች በጠርሙስ አቀላቅለው አይተዋቸዋል። አይዋሃዱም። ይህም ምስጢር ስትፈልግ ሁለት አንኳር ተጨማሪ ስለ ገነት የምታገኛቸው መረጃዎች አሉ ፈልጋ አሳይመንት ነው። በእርግጥ ይህን ሰማያዊና ገነታዊ ምስጢር የሚነግሩ ይኖራሉ ብዬ አላስብም። የዚህ ምስጢር በተለይ የጣናንና የዓባይን አለመዋሐድ የሚያውቁ ሊቃውንት ቢኖሩ ይጽፉት ነበር ብዬ ነው። የሀገርህን የሀገሬን የሀገራችንን ረቂቅ ምስጢር ግን ተመልከት። ይህን ስለ ሁለቱ ውሃዎች አለመዋሃድ የዘመናት ምስጢር ጥናት ስትጨርስ ስለ ገነት ሁለት አንኳር መረጃዎች ታገኛለህ። የሙት ባህሩንም ጉዳይ ታምነኛለህ። በርታ አለኝና ሌላ ቀጠሮ ስለነበረበት ከመናፈሻው እንድንወጣ ነገረኝ። ከሊቁ ጋር ተለያየን። እውነት ለመናገር ከሁሉ የገረመኝ ነገር ቢኖር ስለ ሀገሬ ኢትዮጵያ ስለ ጣናና አባይ ምስጢር ብዙ ማስረጃዎችን ሳገላብጥ ስለ አባይና ጣና አለመዋሃድ ምስጢር ምንም ማስረጃ ለማግኘት ነበረ። ልጅ ሳለው ግን ሁለቱ ውሃዎች እንደማይገናኙ አባይ ጣናን ቆርጦት ሲሄድ አልተገናኙም የሚል ታሪክ ትዛለኝ። ይህም እናትና አባቴ ሲያወሩ የሰማሁት ነበረ። ለምን እንደሆነ ግን ምክንያቱን ሳይነግሩኝ አልፈዋል። ከዚያም ወደ ቦታው ሄጄ ሁለቱን ውሃዎች አይቻቸዋለሁ። ሁለቱ ውሃዎች አይዋሃዱም። እኔም ይህም ምስጢር ጠይቄም ለማወቅም ጉጉት አድሮብኝ አያውቅም። እኔ ስለ ጊዮን እንጂ ጥልቅ ምርምር የተመራመርኩት አባይና ጣና ስላለመቀላቀላቸው ምንም ማስረጃ ስለሌለኝ ትኩረት አልሰጠሁትም ነበረ። አሁንም እንደ መርጌ ገዘፈ ጥያቄ አንዱን ሳልመልሰው ሌላ ጥያቄ አሸክሞኝ ሄደ። ጥያቄውን ግን እጅግ አድንቄዋለሁ፣ ወድጀዋለሁ። ምናልባት ኢትዮጵያዊ ሊቃውንቶች ስለዚህ ጉዳይ ተመራምረው ይሆን እልና በማንኛውም ታሪክ አጋጣሚ ይህን ስራ ተመራመረ የሚባል ሊቅ አላገኘሁም። አብዛኞቹ እስካሁን ያነበብኳቸው መዛግብቶች ስለዚህ ምስጢር የሚያወጡ አይደሉም። እስቲ ውድ አድማጮች እናንተስ ምን ትላላችሁ? አባይና ጣና ለምን 5855 ዓመት በላይ ሳይቀላቀሉ ቆዩ? ወደፊትስ አይቀላቀሉ ወይስ ይቀላቀላሉ? ሚስጥሩ ምን ይሆን? እኔ ግን ወደ ሌላ ክፍል ልገባ ነው። ነገር ግን እናንተም ግምታችሁን አስቀምጡ፣ የግምት ምርመራችሁንም ፈትሹ፣ ይላል ገነት በኢትዮጵያ ናትን የተሰኘው መጽሐፍ። አበቃን።